የልብህን መሻት መድኃኒዓለም ያለው ይፈጽምልን። የምግብ ዝግጅት እንኳን ከልጅነትም ጀምሮ ነሱ። ሰላም ሰላም እንዴት ናችሁ? ሮዳስክር ማጓረእንጎፍጣጣ ጎፍጣጥ ብሎ ጎፍጣጤ ላይ አስቀምጡልኝ የምትፈልጉትን ምግብ ሰርቻ በላችኋል። ሰላም ሰላም ሰላም ሰላም ሰላም እንዴት ናችሁ? ልኝ ሰላም ውድ የሳዶር ናሁን ዩቲብ ቻናል ተከታታዮች አማን ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። በመጀመሪያ ያው ለሁለተኛ ጊዜ ቢሆንም አመስገን እፈልጋለሁ። ምስጋናው ለምንድን ነው? ለእናንተ ነው። ሰላሳ ሺህ ሰብስክራይበር አልፈናል። ና በጣም እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። በጣም አመሰግናለሁ። ይሄ ሁሉ የሆነው በእናንተ ነው። አሁንም ድጋፋችሁ አይለየኝ። ሰብስክራይብ እያደረጋችሁ ቆንጆ ቆንጆ ነገር እላችሁ እመጣለሁ። አበረታት ዛሬ ደግሞ ትንሽ በአይነቱ ለየት ባለ ቪዲዮ ነው የመጣሁት። እስከዛሬ ያው ከጓደኞቼ ጋር ከስራ ባልደረቦቼ ጋር ምናምን ነው ቪዲዮ ሰራ የምታውቁት። እና ዛሬ ያለሁት እናት አባቴ ቤት ውስጥ ነው የምኖርበት ቤት ውስጥ ማለት ነው። እና ስራ ቢዚ ስለመሆን እዚህ እየቆየሁ ነው መጣሁ በሀያ ቀን፣ በወርም የምመጣበት ጊዜ አለ። እና እስኪ ዛሬ ቤት ውስጥ ማንም የለም፣ እናት የለችም፣ አባቴ የለም፣ ወንድም የለም፣ ታናሽ እህቴ ብቻ የሚቻላቸው ያለችው። ስለዚህ ከእሷ ጋር በመሆን ምግብ ኩክ አድርጌ ይጠብቃችኋለሁ። ሲገቡ ሰርፕራይዝ እናደርጋችኋለን። ምግብ አንድ ላይ እንበላለን ማለት ነው። አሁን ወደ 9 ሰዓት 10 ሰዓት አካባቢ ነው። ሶ ካሁን በኋላ የምንገዛዘውን ነገር አብረን እንገዛዛለን፣ እንወጣለን። ከዛ በኋላ ስንመጣ እንዴት እንደምሰራ እያንዳንዱን ነገር እናያለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ የትም መሄድ አይቻልም። በጣም ወዳችኋል። ሰብስክራይብ እያደረጋችሁ ባይ። እሺ ጋይስ፣ አሁን ደግሞ የምንገዛዘውን ነገር ልንገዛዛ እየወጣ ነው። የቴማችን ይዘናል ናቸው ብር መያዝ የሚባል ነገር ቀርቷል፣ በጣም ቆይቷል። ካሽ እየቀረ ነው፣ በቃ ትራንስፈር ብቻ የሚደረገው ይህም በሰራ ቤት የምናወጣለን፣ ካልሆነ ደግሞ በትራንስፈር እናደርጋለን ማለት ነው። እሺ ጋይስ፣ ቅድም ረስቼ ቤት ውስጥ እያለው ሲስተርን አላስተዋወቅኳችሁም። እስኪ ሲስተር ላስተዋውቃችሁ። ሰላም ሰላም፣ እንዴት ናችሁ? ሮዳስ ግርማ እባላለሁ፣ የሳዶር እህት ነኝ። እና ዛሬ እስቲ ሙያውን ሊያቀምሳን ሽር ጉድ እያለ ነው። ቅምሳ ታውቅም? ከዛሬ በፊት አውቃለሁ። እንዴት ቆንጆ ነው ግን ያው ግን ያው ምን ሞት ደሞ ዛሬ እሺ። እንግዲህ እስኪ ጋይስ የሆነ ነገር ገዛ አስተንምጣና እንሰራለን። ወዳችሁ ሰብስክራይብ አርጉ፣ ብቻ ሰብስክራይብ አርጉ። ምን አርጉ? ሰብስክራይብ። እሺ እንግዲህ ጋይስ ኤቴም አስቸግሩን፣ እየተንገላታን ያለ ነው። እስኪ እንግዲህ ሶስተኛ አራተኛ ኤቴም ዋን ደሞ ልንሞክር እየሄድ ነው እሺ ቤተሰቦች እዚህ ጋር ደግሞ በመከራ የብራን ባንኬት የማገኝን እና ና ብራችን አዘዘን የገዛ ብራችንን ቋመን ጠብቀን ጠብቀን ጠብቀን ጠብቀን ይኸው በመከራ እዚህ ጋር ተሰጠን። ዳይ ብራችን ይዘን ወደ ገበያ እዚህ ጋር ሰፈር አካባቢ አንድ የማውቀው ልጅ ነበረ፣ እቃ ምናምን የምገዛው እሱ ጋር ሄድንና እንግዲህ ለፓስታ ለመስራት የሚያስፈልግ ነገር እየገዛዛን ነው። እንደሚያስቅ ታውቃላችሁ። የሆነ ሳይሰል ይጠፋብኛል። ምንም ምንድን ነበር የሚያስፈልገው? ድጋሚ ላለመውጣት አለ አይደለ፣ ሶስተኛ ፎቅ ላይ ነው ቤታችንና ድጋሚ ገብቼ ላለመውጣት የሆነ ምንድን አስር ጊዜ መስተርም ጠይቃት፣ የረሳነው ነገር አለ ራሳለ። የረሳነው ነገር የለም ትለኛለች። አሁን ምንድነው የሚያስፈልገላት? አለ ቲማቲም ትለኛለች እንግዲህ እስከማቀን ፓስታ በአትክልት ለመስራት የሚያስፈልገው ቲማቲም፣ ሽንኩርት፣ ምናምን ነጭ ሽንኩርት፣ ቃሪያ ምናምን ምናምን ነው። እንግዲህ ሰላጣ ምናምን ነው። እነሱን ገዛዛን። እዚህ ጋር ደግሞ ደስ የሚጭጭ አግኝቼ እሱን እያጫወትኩኝ ነበር። ልጅ ወዳሉ በዚህ አጋጣሚ መቼም የማያውቅ የለም ብዬ አስባለሁ። እማታውቁ ካላችሁ ደግሞ አሁን አውቁ። ልጅ በጣም ነው ወዱ። የሰው ልጅ እንደዚህ ከወደድኩኝ የራሴ ልጅ እንዴት እንደምወድ እንግዲህ አስቡ። እዚጋር ደግሞ የሳምንት ነበረ የታዘለችዋ በጣም ደስ ትላለች። ሲስተር ከመኝ መቅረጽ እያለች ነው። እዚህ ጋር ደግሞ መጣ የጦሰኛ ሂሳብ የሚባል ነገር የማይፋታን ነገር ከፋፈልን፣ ገንዘባችንን ምናምን ነገር እቃችንን ሸካክፍን። ከዛ ደግሞ አሁን ወዴት አይቲንክ ወደ ዳቦ ምናምን ወተት የሚያስፈልጉ ነገሮች አሉ። እነሱን ለመገዛዛት እዚጋ ትንሽ መልስ ትቀረኝ ነበረ መልሴን ሰጠኝ። በቃ ከዛ ወጣ። እዚህ ጋር ደግሞ ሰፈር ማለዳ የሚባል ዳቦ ቤት አለና እዛ ሄጂ ዳቦ ያስፈልግ ነበር። ዳቦ ምናምን ነገር ገዛዝቼ ወጣ። ሻክ ነው ወተት ወተት ነው ወተት። አዎ ፓስታ እሺ፣ ቤተሰቦች እዚህ ጋር ደግሞ እዛው ሰፈር ውስጥ ያለች አንድ ወተት ቤት አለች። ሀይላንድ ምናምን አልያዝንም ነበርና ሲገዛ በንትን ያደርጋሉ። ቢ ማታውቁ ካላችሁ ንጹ ፌስታ አለ አለ አርለ ይሄ እዩትማ፣ እንደዚህ በፌስታ አለ ይሸጣሉ። በፌስታ ነበር የገዛውት ሀይላንድ ከቤት ረስተነ እና እዚህ ጋር ደግሞ በሁለቱም እጄ እቃ ይዤ ነበረ። መልሱን ኪሴ ውስጥ ከተችልኝ ግን ብሬዘሽ እንዳትወጭ አልኳት። ስጋለች ይ ልጦም እያለች ነው። እዚህ ጋር ደግሞ ፓስታችንን ክኖር ምናም ምናምን ገዛዛን እቃችንን ምናምን ወደ ውስጥ ከትተን፣ ዳይ አሁን አይ ቲንክ ምንም የቀረ ነገር የለም ወደ ቤት። እሺ ቤተሰቦቼ፣ እዚህ ጋር ደግሞ በሰላም ቤታችን ተመልሰናል። የሚገርማችሁ ማለት ነው ላይክ ስራ ምናምን እንደምሰራ ረሳሁት መሰለኝ። ደከመኝ የሆነ እርፍ ማለት ፈለግኩኝ። ትዝ ሲለኝ ለካ መስራት አለብኝ ምናምን። ሰዓት ደግሞ በጣም እየደብኝ ነው፣ ውጭ ሞተን ቶሎ አልተመለስንም እና መስራት አለብኝ ብዬ ወደ ኪችም እሺ፣ እዚህ ጋር ደሞቃችን ምናምን ነገር ሬድ እያደረግን ነው። እስኪ ጋይስ የሆነ ጥያቄ ጠይቃችሁ ማለት ቪዲዮን ሙሉ ከማየታችሁ በፊት ማለት ነው፣ እኔ ማብሰል የምችል ይመስላችኋል ወይ? ደግሞ እስኪ ብቻ ምን እንደተሰማችሁ እስኪ ኮሜንት ላይ ቪዲዮን ሳትጨርሱት ኮሜንት አድርጉልኝ። ላይክ የምር ልታበስል ነው ወይስ ምናምን የሚል ሰው ይኖራል ብዬ አስባለሁ። ና የምችል ይመስላችኋል። አንዳንድ ሰው ደግሞ ወንድ ኩክ ማድረግ የለበትም ብሎ የሚያምንም ሰው አለ ና እስኪ እንግዲህ እናንተን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮን ከማየታችሁ በፊት እዚህ ጋር ሽንኩርታችን ምናምን ነገር መላጥ ጀመርን። እየላጥናው ልጠን ደግሞ አጥበን ነው ምንከትፍ። የወላችሁ ዝም ብለን አንከትፍም፣ እንልጣለን፣ እናጥባለን፣ እንከትፋለን። በጣም እያቃጠለኝ ነበር እዚህ ጋር በስመ አብ ወወልድ። እኔ ሽንኩርት በጣም ነው የሚያቃጠለኝ። በጣም ነው የሚገርመኝ አንዳንድ ሰው ምንም አይመስሉም፣ በተለይ ሴቶች እኔ አንድ ልጥና ውጭ ወጥቼ ቁጭ ብላ በጣም ደስ ሚለኝ። ቢላምቱን በጣም እያናድል ነበር። የሚገርማችሁ ማርያም ቅጥል የሚያደርግ ቢላ ነበር። ከዚ ጋር ደግሞ ልጠን ጨርሰን፣ አቤት ሙያ፣ አቤት ሙያ፣ አቤት አከታተፍ፣ አቤት አከታተፍ አባቱንም ያምረው ትላለ እራስን ስታ ሽ እዚህ ጋር እንግዲህ ሽንኩርታችንን እየከተፍን ነው። አይ ቲንክ ሽንኩርት ከትፈን ጨርሰናል። እዚህ ጋር ዳይ ወደ ምንድን ወደ ቲማቲም ሽንኩርታችንን እንጥደን ሽንኩርታችንን አይ ሚን ቲማቲማችን ወደ መላጥ ቲማቲማችን ወደ መክተፍ ምናምን ገባን። እሺ እዚህ ጋር ቲማቲም ና ሽንኩርት ከትፈን ጨርሰናል። እያቁላላን ስልሲያችን እየሰራን ነው ማለት ነው። ጋሽ ሶሪ እንግዲህ አቀራረጹ ልክ አይደለም። ያው ምንም ልረዳችሁ አልችልም። ሶሪ በርበሬ ከገባበት በኋላ ደግሞ ይሄንን ይመስላል። ስልሲያችን በጣም ነበር የሚጣፍጠው እየቀመስኩ ጨርሰው ነበር። ሚስጥር ሰውጣ ማለት ነው እንግዲህ መጨረሻ ላይ ለውጣው ስል ይሄን ይመስል ነበር። አይ ቲንክ ከአልወጣም አሁንም ግን እሳት ላይ ያለ ይሄንን ይመስል ነበር። በቃ ይሄ ከጨረስኩኝ በኋላ ነው ጎን ደግሞ እንትን ጥደናል፣ ፓስታ ይኸው ፓስታችንም እዚህ ጋር ሊበስል ነው። እንግዲህ እስኪ ማን ነው የሚበላው፣ በልተው ምን ይላሉ የሚለውን ነገር እናያለን ማለት ነው። እሺ እንግዲህ ቤተሰብ እዚህ ያል ደግሞ ሁሉም ከስራ መምጫ ሰዓታቸው ደርሷል፣ እና እኔና ሲስተር አንድ ላይ በመሆን ቤቱን በዚህ መልኩ ፎ አድርገነዋል። ሰላጣችንም ደርሷል። ሶሪ እሺ፣ ጋሼ ጊዜ ሰላጣውን ያልቀረጽኩላችሁ ሰላጣውን ሰራ ግን ማርያምን ራሴ ነኝ የሰራት። ፓስታችንም ቀቅለናል ሳላችንም ምናምን ምናምን ሬዲ አድርገናል። ጁስ እንፈጭላቸዋለን ብለን ስላሰብን ብርጭቋችንም ምናምን ኤቭሪቲንግ ሬዲ አድርገን እየጠበቅናቸው ነው ማለት ነው። እስኪ እንግዲህ ደግሞ ሲመጡ ምን እንደሚሉ እንዴት ሪያክት እንደሚያደርጉ አንድ ላይ እናያለን። ተከታተሉ። በስመ አብ በሰላሳ ቀን መጣ እንዴ እንዴት ነው አለ

እሽ እንግዲህ፣ ቤተሰቦች እዚህ ጋር ደግሞ መወደው ቡና ይታያቸዋል። አገር አርባ ሲስተር እያጠፋች ብዬ ሳልጨርስ ይኸው እንደምታያት ከች ብላ እየቆላች ነው፣ እና ከበላም በኋላ ይፈጭና እንጠጣለን። ተነሽ ብ ብለናት ቆይ ልጨርስ ምናምን ነገር ብላ እዚህ ጋር ቡና ምናምን ነገር ቆላል ታጨረሰች። አያምርም? በእግዚአብሔር ብሔር በስመ አብ ወወልድ፣ በጣም የሚያምረው ይህት ይህን ጎፍጣጣ ጎፍጠጥ ብሎ ጎፍጣጤ። እሺ እንግዲህ ጋ እዚህ ጋር ደግሞ ማዕድ ቀርቦ ልንበላ እነሱ እየበሉ ነው። እኔ ልበላ ነው። ካሜራውን ምናምን እያስተካከልኩኝ ነበረ። እንግዲህ በዚህ መልኩ ሰብሰብ ብለን ፋሚሊ ዲነር አካሂደናል። እንዴት እንደነበረ መሀል ላይ እየጠየቅኳቸው ነበረ እና ወደውታል ማለት ጣፍጦናል፣ ብሎኛል። እንግዲህ ደግሞ እግዚአብሔርን ይጣፍጥ ነበር እንደው ይወላችሁ፣ ኮሜንት ላይ ጻፉ። ለሁለት እድለኞች እኔ ራሴ ሰርቼ አበላለሁ። እግዚአብሔርን እግዚአብሔርን ነው የምለው፣ ቃሌ ነው። መቅመስ የሚፈልግ ሰው ሙያዬን ካለ ኮሜንት ላይ አስቀምጡልኝ፣ የምትፈልጉትን ምግብ ሰርቼ አበላችኋለሁ። ፓስታ ምናምን አይደለም ግዴታ መሆን ያለበት፣ የተመቻችሁን ምግብ በዚህ አጋጣሚ ኩክ ማድረግ እኔ ከልጅነት የጀምሮ ደስ የሚለኝ ነገር ነው። በጣም ነበረ የምወደው ነው። ኩክ አደርጋለሁ ከድሮ ምናምን በጣም ደስ ይለኛል። ከዶሮ ወጥ ውጭ መስራት ማልችለው ምግብ ያለ አይመስለኝም። እንግዲህ ማለት ያልሞከር ወይም ሰርችን ማላውቀው ምግብ እስከ ዛሬ የለ እና ይኸው እንደምትመለከቱት እንግዲህ እየበላ ነው። ጣፍጦን እየበላ ነው። እግዚአብሔር የተመሰገነ ይሁን። እኔ ደግሞ ረቦኝ ነበር ጋይስ፣ ቀን እየሰራሁ ስለነበረ አልታወቀኝም። ላይክ ረጅም ሰዓት ሆኖኛል ከበለው። እስኪ ምግብ በልተን ከጨረስን በኋላ ምን እያዩ እንዳሉ እስኪ ገምቱ። ልክ ፓውዝ አድርገው ነው ነበር። ምግብ በልተን እንደጨረስን የኔና የምሩ ቪዲዮ አለ አይደለ? መጨረሻ ላይ ያስለቀስኳት፣ እሱም ቪዲዮ እያየን ነው። ሹፍ ጉፍጥጥ ብዬ ገገሜ የሳስለቅሳት ምስኪን ጋ ሲስተር። እዚህ ጋር ቆንጆ ቡና አፍልታ ጠጣችን። በጣም ሶሪ ስላልቀረጽኩኝ፣ ጊዜ ስላልነበር ነው። ዳይ ወደ ምርቃት እስኪ እንሂድ። ሳዶር መቼም በጣም በጣም ምርጥ እራት ነሱ፣ ያብላህን፣ በጣም አድርገን እናመሰግናለን። ያው የምግብ ዝግጅት እንኳን ከልጅነትም ጀምሮ ነሱ ጉብዝናህን የምናውቀው በእውነቱ፣ እንደው ያሰብከው ሁሉ እንዲሳካልህ በአባትነቴ እመርቅሃለሁ። አመሰግናለሁ። ላይክ ሰብስክራይብ አርጎ ሳዶር በጣም እናመሰግናለን። አሪፍ እራት ነበር። በርታልን፣ እንወዳሃለን ልጅ። አመሰግናለሁ። በጣም ቆንጆ እራት በላን፣ እግዚአብሔር ይስጥልን። እግዚአብሔር ያክብረህ፣ የልብህን መሻት መድኃኒዓለም ይፈጽምልን። ሁሌም እወዳለሁ፣ እወዳችኋለሁ። ሰላም አላዶር ይባላለሁ የሳዶሮ እንደምናኝ ነው የሚ ይቻላለን ሰብስክራ ያበርጉ። እሺ፣ ሰላም ሰላም፣ እንዴት ናችሁልኝ ቤተሰቦች? እንዴት ነበር ቆይታ? እንደወደዳችሁ አልጠራጠርም። እስኪ ሁላችሁም የተሰማችሁ ነገር ኮሜንት ሴክሽን ላይ ያስቀምጡልኝ። እናቴ ምን ተሰማሽ? በጣም ደስ ብሎኛል ልጄ። በጣም ጥሩ ነበር ሳናስበው የነበረ ነገር ስለሆነ ነገር ግን በሀያ ቀን መጥቶ ሰውን በእራት መታለል ብዙም ምን ላድርግ ስለማይመቸኝ ስቀልድ ነው። ተባረክልኝ አሜን ዘሪያ ይስጥ። አሜን ደስ ብሎኛል። አሜን የምታስበው ከፍታ ላይ ድረስ። አሜን ተባረከ። የተቀደሰን ዘሪያ ይስጥ። አሜን እሺ፣ አመሰግናለሁ። ሳዶርና አሁም ዩቲብን ሰብስክራይብ አድርጉ። በያችሁ ሰብስክራይብ አርጉለት፣ ላይክ ሼር አርጉለት። እናመሰግናለን፣ እናመሰግናለን። እንወዳችኋለን። ባባይ